በኢትዮጵያ ከፍተኛ ሊግ ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። ቀደም ሲል በስልክ መስመራችን ላይ ወደ በኋላ ላይ ወርቅነህን እናገኘዋለን ብያችሁ ነበር። ወርቅነህን በስልክ መስመራችን ላይ አግኝተነዋል። ወርቅነህ እንደምን ውለሃል? በአዋሳ ስቴዲየም ነው የምትገኘው። ዛሬ ሸገር ከተማ አራት ጨዋታዎች እየቀሩት ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። በአጠቃላይ የጨዋታ ሂደትና የደጋፊዎች የራሳቸው፣ የተጫዋቾችና የአሰልጣኙና አጠቃላይ የቡድኑ አባላት ስሜት ምን ይመስላል? አመሰግናለሁ ሰለሞን። እንግዲህ በተለይም ሸገር ከተማ በተመሰረተበት በሁለተኛ ዓመቱ ዛሬ ወደ ኢትዮጵያ ፕሪሚየር ሊግ ገብተዋል። ይህም በአራት ዓመት እየቀረው ነው ወደ ኢትዮጵያ ፕሪሚየር ሊግ የገባው። ሌሎቹ ክለቦች በተለይም ትናንትና ቤንችማጅ ቡና እና ደደቢት ሁለታቻ ማጠናቀቃቸውን ተከትሎ የዛሬውን ጨዋታ ሸገር ከተማ ማሸነፍ ቀጥታ ወደ ፕሪሚየር ሊግ ያስገባው ነበረ። በዚህም መሰረት ዛሬ እንጂባራ ከተማ በአስራ ስምንተኛው ሳምንት የገጠመው ሸገር ከተማ አምስት ለአንድ በሆነ ውጤት አሸንፎ ወደ ኢትዮጵያ ፕሪሚየር ሊግ ገብተዋል በቀጣይ ዓመት በኢትዮጵያ ፕሪሚየር ሊግ ነው የሚሳተፈው። በፕሪሚየር ሊጉ በተለይም ጠንካራ ቡድን እንደነበረው በዛ አዲስ አበባ በነበረውን ቆይታ ተመልክተን ነበረ። እዚህም ይሄንን ነው ያሳየን። ባለፈው አመት ስምንተኛ ሆኖ ነበር ያጠናቀቀው። የመጀመሪያውን አጋማሽ ጥሩ እንቅስቃሴ ነበር ያሳየው። ሁለተኛው አጋማሽ ላይ ግን እንደ ቡድን መውረዶች ይታዩበት ነበር። ሸገር ከተማ ዘንድሮ ያንን አርሞ መጥቶ ጠንከር ያለ እንቅስቃሴ አድርጎ ወደ ፕሪሚየር ሊጉ ቀድሞ ገብቷል። ጠንካራ ተፎካካሪ ነበረ ተፎካካሪ ነበረው ቤንች ማጅ ቡና ነበረ። ያም ሆኖ ግን ቀደም ብሎ ነበረ። ሸገር ከተማ ልዩነቶችን የፈጠረው እንደ ቡድን በተለይ አዲስ በርከት ያሉ ተጫዋቾችን የሚቀይሮ ነው ወደ ቡድን የገባው። ባለፈው ዓመት ከነበሩ ተጫዋቾች መካከል አብዛኞቹም ቡድን ውስጥ አልቀጠሉም። አንድ ተጫዋች ብቻ ነው። ሀያ ስምንት አዳዲስ ተጫዋቾችን ወደ ቡድኑ ቀላቅሎ የተሻለ አዲስ ቡድን ገንብቶ ወደ ዘንድሮ ወደ ፕሪሚየር ሊጉ ገብተዋል። ይህም በተለይ ባለፉት ዓመታት ሲሞክሩ ለነበሩ ቡድኖች ምሳሌ የሚሆነው ብዬ አስባለሁ። ሸገር ከተማ የቡድን ግንባታው አጠቃላይ ያለው ወጣ አሰልጣኙን በሽር ገና ወጣት አሰልጣኝ ነው ፕሪሚየር ሊግ በከፍተኛ ሊጉ ላይ ማሰልጠን ከጀመረ ገና ዘንድሮ ሶስተኛ አመቱ ነበር። በሶስተኛ አመቱ ግን ክለቡን ወደ ፕሪሚየር ሊጉ አስገብተዋል። በአጠቃላይ ከዚህ ቀደም በአርሲ ነገሌ ነበር ቆይታ አድርጎ የነበረው አሰልጣኙ በርከት ያለ ጥራት ያላቸውን ተጫዋቾች በቡድኑ ከቀላቀለ በኋላ የቡድን ግንባታው የተሻለ መሆኑን ተመልክተናል። ዛሬም በተለይም ከሸገር ከተማ ድረስ የመጡ በርከት ያሉ ደጋፊዎች ነበሩ። ቀደም ብሎ ቡድኑ እንደሚገባ ሲጠበቅ ስለነበረ ያንንም ከሜዳ ላይ ደስታቸውን ሲገልጹ ተመልክተናል። በማታ የዜና ወጃችን ደግሞ አጠቃላይ የተጫዋቾችን ስሜት እንደዚሁም የአሰልጣኙ ስሜት ጨምረን ይዘን ዘገባ ይዘን እንቀርባለን።